የመስኖ ዝርጋታቸው አልቆ አገልግሎት መስጠት ከጀመሩ የመስኖ አውታሮች አንዱ ነው የአላድቻ መስኖ። የአካባቢው ነዋሪዎች እንደሚሉት የመስኖ ዝርጋታ ተጠናቆ አገልግሎት መጀመሩ የግብርና ምርታማነትን ከማሳደግ አኳያ ፋይዳው የጎላ ነው። ወትሮም ቢሆን በአረንጓዴነቱ ለሚታወቀው የጌዴኦ ዞን የአላድቻ መስኖ ፕሮጀክት የማያቋርጥ ምርት ማምረት እንዲችሉ ተጨማሪ እድሎችን ይዞ መምጣቱን የዞኑ ምክትል አስተዳዳሪ አስተዳዳሪና የግብርና መምሪያ ኃላፊ አቶ ታጠቅ ዶሪ ተናግረዋል። ተጠቃሚ የምንሆንበት በአሳ ዘርፍ ተጠቃሚ የሚሆንበት የተለያዩ አርሶ አደሮች ከመቶ በላይ አርሶ አደር መጠቀም የሚችልበት ተጨማሪ ደግሞ የዚህ የበጋ ስንዴ በስፋት መስራት እንደምታዩ ገላጣማ ነው። በባህር ዛፍ የተሸፈነ ነው። ስለዚህ ወደ ልማት ማምጣት ከቻልን ይሄ ቋሚውን የሆነውን ባህር ዛፍ አፈር እየጎዳ ነው። እሱን ደግሞ በመስኖ ቀይረን ምርታችን ከፍ እናረጋለን ብለ ተስፋ አድርገን የምንጠብቀው የመስኖ ተቋም ነው። ስለዚህ ከዚህ ተቋም አርሶአደሩ በጣም ፍላጎት አለው። ይህም ፍላጎት ለማሳደግ ከክልል የተደረገ ልን ድጋፍ በእኔና በዞኑ ስም ላመስግን ፈልጋለሁ። የአላ ድቻ መስኖ ፕሮጀክት ስራ ተቋራጭ የሆነው የአርባ ምንጭ ውሃ ስራዎች ድርጅት ስራ አስኪያጅ አቶ ተረፈ ወልዴ የመስኖ ፕሮጀክቱ 8450 ሜትር ኪዩቢክ ውሃ በመያዝ ከክረምት እስከ በጋ 62 ሄክታር መሬት በማልማት 248 አርሶ አደሮችን ተጠቃሚ እንደሚያደርግ አብራርተዋል። ዋና ዓላማ ምንድን ነው? በክረምት ወቅት የያዘውን ውሃ በበጋ ወቅት ያለምንም ዝናብ ሳይጠብቁ ያለምንም ችግር ምርት ማምረት ሰብል ማምረት እንዲችሉ ነው። ዋና ጉዳዩ ዋናው አላማው። ከዛ በተጓዳኝ ግን ለምሳሌ ውሃው በአቅራቢያው ስላለ አሳዎችን ሁሉ ዳም እንደመሆኑ መጠን አሳዎችን ሁሉ እዛ የማርባት አሳዎችን የማርባት ስራዎችን በተለይ በተለይ ደግሞ እንደዚህ ያሉ ነገሮችን ይሰራል። እንደ ከዛ ውጭ ደግሞ አመቱን ሙሉ ወቅት ጠብቆ ከዝናብ ጋር የተያያዥነት ያላቸውን ነገሮች ሳይሆን ኖርማሊ በቃ ግዳሙ እስካለ ድረስ ይህንን ነገር የመጠቀም ነገር በተለይ ደግሞ ከምርትና ምርታማነትን እጅግ በጣም አድርጎ የሚያሳድግ ፕሮጀክት ነው ብዬ አስባለሁ። የክልሉ ሕዝብ ምክር ቤት ግብርናና ገጠር ልማት ዘርፍ ቋሚ ኮሚቴ ሰብሳቢ አቶ ጠንክር ጠንካ የመስኖ አውታሮችን ምልከታ ባደረጉበት ወቅት እንዳብራሩት የአላ ድቻ መስኖ ፕሮጀክት በጥራት ተገንብቶ አገልግሎት መስጠት በመጀመሩ ተቋራጭ ድርጅቱን አድንቀው የአርሶ አደሩ ምርታማነት ለመጨመር በትኩረት እንዲሰራ መክረዋል። አርሶ አደሩ ተጠቃሚ ሆኖ አምርቶ ለገበያ አቅርቦ ለራሱም በቂ ምርት እንዲያመርት ነው የምንፈልገውና ከዚህ አንጻር የማህበረሰቡ ጉጉት በጣም ትልቅ ነው። ማህበረቱ በጣም የጓጓ ስለሆነ ይህን ተባብረን ባለድርሻ አካላት ሁሉም ተባብረው ይህን ፍላጎት ለማሳካት ሊሰሩ ይገባል ነው ከዚህ ውጭ እንግዲህ ከአማካሪዎች አካባቢ አካባቢም የሚታዩ ጥሩ ነገሮች አሉ። እነዚህን አማካሪዎችም በቅርበት በቅርበት እየደገፉ እንዲሄዱ ነው የምንፈልገውና እንዳጠቃላይ እንዳጠቃላይ እኛ የመስኖ ስራዎች ክልሉን ጥሩ ደረጃ ላይ እንዳለና እንቅስቃሴ ላይ እንዳለ ይሄ እንዳለ ሆኖ ደግሞ ተግዳሮቶችም እንዳለ እያየን ስለሆነ ይሄን ተባብረን አሁን ያለውን ሁኔታ ደግፈን ወጥተን። ማህበረሰቡንም ተጠቃሚ የምናደርግበት መንግስትም ተጠቃሚ የሚሆንበት ሁኔታ እንዲፈጠር በተለይ ትልቅ ፖቴንሻል ስላለን ይሄን አጠናክረን መቀጠን አለብን። ምክር ቤቶቻችንን በዚህ ልክ ወርደን ማየታችን በጣም ደስ ብሎናልና ና እኛ ሁሉንም አካል እናመሰግናለን። የክልሉ ሕዝብ ምክር ቤት ምክትል አፈ ጉባኤ ወይዘሮ ወላይቴ ቢተው የክልሉ መንግስት የሕብረተሰቡን ተጠቃሚነት ለማረጋገጥ በትኩረት ከሚሰራባቸው የመስኖ አውታሮች ዝርጋታ አንዱ መሆኑን ገልጸው። ግንባታው የተጠናቀቀው የአላ ድቻ መስኖ ዝርጋታ አገልግሎት መስጠት በመቻሉ የተሰማቸውን ደስታ ገልጸው ተቋራጩ ድርጅት በብዙ ፈተናዎች ውስጥ አልፎ ሥራውን አጠናቆ ለህዝብ ጥቅም ማዋሉ ለሌሎች ተሞክሮ የሚሆን ነው ብለዋል። በክልሉ በመዘርጋት ላይ የሚገኙ ስድስት የመስኖ አውታሮችን በማጠናቀቅ የአርሶ አደሩን ተጠቃሚነት ለማረጋገጥ ክልሉ በትኩረት እየሰራ ስለመሆኑ የክልሉ መስኖና ቆላማ አካባቢ ልማት ቢሮ ኃላፊ አቶ ታረቀኝ ሀብቴ አስረድተዋል።